ዛሬ ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር ፊት ለፊት የተፋጠጡ ሶስት ኃይሎች አሉ። አንደኛው ኃይል የኢትዮጵያን የፖለቲካ ስልጣን ለሶስት አስርት አመታት የተቆጣጠረ ከፍተኛ የገንዘብ ድርጅታዊና ወታደራዊ አቅም ያለው ትግራይ ውስጥ የሚገኝ ኃይል ነው። ሁለተኛው ላለፉት ሰባት አመታት በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሰው የኦነግ ሸኔ ኃይል ነው። ሶስተኛው ኃይል ጠቅላይ ሚኒስትር አብይ አህመድ አስገድዶ ጦርነት ውስጥ የከተተው የፋኖ እንቅስቃሴ ነው። የህወሓት ሙከራ ለጊዜው የከሸፈ ቢመስልም እነዚህ ሶስት የተለያዩ ኃይሎች የጠቅላይ ሚኒስትር አብይ አህመድን መንግስት በየራሳቸው መንገድ ከስልጣን ለማስወገድ እየታገዱ ነው። እዚህ ላይ በእነዚህ ሶስት ኃይሎች ዙሪያ ያልተሰባሰብን ሌሎች ኢትዮጵያውያን ራሳችንና እነዚህ ሶስት ኃይሎች መጠየቅ ያለብን አንድ ትልቅ ጥያቄ አለ። እሱም የጠቅላይ ሚኒስትር አብይ አህመድን መንግስት በማስወገድ ብቻ ሁላችንም የምንፈልጋት ኢትዮጵያን መፍጠር እንችላለን ወይ የሚል ጥያቄ ነው። ሰላም ጤና ይስጥልን። ክቡራትና ክቡራትና ክቡራን የኢትዮ ሚዲያ ማ ምክር ቤተሰቦች በፖለቲካ ተንታኙ ኤፍሬም ማዴቦ ያበጠው ይፈንዳ በሚል ርዕስ በማህበራዊ የትስስር ገጹ የከተበውን ጽሑፍ እንዲያዘጋጅተንላችኋል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫርና ና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች የጽሁፉ መልእክት የጸሐፊው እንጂ የኢትዮ ሚዲያ ማዕከል አቋም አለመሆኑን ከወዲሁ ለማሳሰብ እንወዳለን። ሀገራችን ኢትዮጵያ ብዙ ስር የሰደዱ ችግሮች ያሉባት አገር ናት። ዛሬ ኢትዮጵያ ውስጥ የምናያቸው ችግሮች አንድ ስርዓት የፈጠራቸው ችግሮች ሳይሆኑ ተከታታይ ስርዓቶች ና በእነዚህ ስርዓቶች ውስጥ የሚገኙ የተለያዩ ባለ ድርሻዎች በማድረግም ባለማድረግም የፈጠሯቸው ና ከስርዓቱ ወደ ስርዓት እየተንከባለሉም እየተባባሱ የመጡ ፖለቲካዊ፣ ማህበራዊ ና ኢኮኖሚያዊ ችግሮች ናቸው። ጠቅለል ባለመልኩ የዛሬው ኢትዮጵያ የአራት እጅግ በጣም የተለያዩ መንግስታት ና በእነዚህ መንግስታት ውስጥ የሚገኙ ባለ ድርሻዎች የፖለቲካ ምስቅልቅል ውጤት ናት። ዛሬ ኢትዮጵያ ይህ ነው ተብሎ ሊነገር የማይችል ና ከቀን ወደ ቀን እየተባባሰ የሚሄድ ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ ችግሮች አሉባት። ሁሉም ከችግሮቿ ሁሉ የከፋው ና ለሌሎች ችግሮች መፈጠር ና መባባስ ምክንያት የሆነ ፖለቲካችን የገባበት ቀውስ ነው። ዛሬ ላይ ኢትዮጵያን እጅና እግሯን አስረው ከያዙ የፖለቲካ ችግሮች ውስጥ እጅግ በጣም የከፋው ና እንደ አገር አላራምድ ያለን ደግሞ የብሄር ፖለቲካ ነው። የቀዳማዊ ኃይለ ስላሴን ስርዓት በጥልቀት ባላውቀም ትምህርት የጀመርኩበት በሳቸው ስርዓት ነው። የቀዳማዊ ኃይለ ስላሴ ስርዓት ወደኋላ አስቀርቶናልና በቃን ብለን አሽቀንጥረን የጣልነው ስርዓት ነው። ነገር ግን የቀዳማዊ ኃይለ ስላሴ ስርዓት ህግ የሚያስከብር ስርዓት ነበር። አንጻራዊ ሰላም ነበረበት። የየመንደሩ ኃይለኛና የተለያዩ የተደራጁ ኃይሎች ህዝብን እንዳሰኛቸው አይዘርፉም። እሱ ብቻ አይደለም፤ የቀዳማ ኃይለ ስላሴ ስርዓት ዛሬ የአብይ አህመድ መንግስት በኢትዮ ኢትዮጵያና በኢትዮጵያዊነት ላይ የሚፈጽማቸውን ወንጀሎችና ክህደቶች የሚፈጽም መንግስት አልነበረም። ደርግና ህወሀት ወደ መንግስት ስልጣን ሲመጡ ኢትዮጵያ ትንሽ አለመረጋጋት ቢታይባትም ደርግ እስከ መፈንቅለ መንግስቱ ድረስ፣ ህወሀት ደግሞ እስከ ቄሮ ፋኖና ዘርማ እንቅስቃሴ ድረስ አንጻራዊ ሰላም የሚታይባቸው ዜጎች ወጥተው የሚገቡበት ስርአት ነበር። ደርግ በምድርም በአየርም ጠንካራ ወታደራዊ አቅም የነበረውና እንደዛሬው የማንም ዘልዛላ ድንበር ዘሎ የመጣ የሀገሩን ባንዲራ ኢትዮጵያ ምድር ላይ መስቀል ቀርቶ እንዲያስብ የማይፈቅድ መንግስት ነበር። በእኔ ድሜ በወታደራዊ አቋሙ ህግ በማስከበር ችሎታው፣ ና ሰላምና መረጋጋትን በማረጋገጥ ችሎታው እንደ አብይ አህመድ መንግስት ፍጹም ልፍስፍስ የሆነ መንግስት አላየውም። የጠቅላይ ሚኒስትር አብይ አህመድ መንግስት ስትራክቸራል ደካማነት ብቻ አይደለም የሚታይበት። ይህ መንግስት አለማወቅ መታወቂያ ካርዱ ነው። ኢትዮጵያን ሀገር ውስጥ በአስተዳደር ውጭ ሀገር ደግሞ በዲፕሎማሲና ና ዓለም አቀፍ ግንኙነት ፍጹም ደሃ ያደረገ መንግስት ነው። ትግራይ፣ አማራና ኦሮሚያ ከአብይ አህመድ አስተዳደር ቁጥጥር ውጪ መሆናቸው ብቻ ሳይሆን ጦርነት፣ ዝርፊያ፣ አፈና፣ መፈናቀልና ረሃብ የነገሰባቸው ቦታዎች ናቸው። በቅርቡ ትግራይ ውስጥ እንዳየነው የህወሀት እብሪተኞች ከፕሪቶሪያው ስምምነት ውጪ ትግራይ ውስጥ የነበረውን ጊዜያዊ አስተዳደር በመሳሪያ ኃይል ቀይረው የራሳቸው ሰው የክልሉ ፕሬዚዳንት እንዲሆን አድርገዋል። የደቡብ ሱዳን ታጣቂዎች ጋምቤላ ዋና ከተማ ድረስ እየመጡ ባንዲራቸውን መስቀል ጀምረዋል። አብይ አህመድ አንዴ ባህር ሌላ ጊዜ ደግሞ የባህር ኃይል እያለ ከጅቡቲ፣ ከሶማሊያ፣ ከሶማሌ ላንድና ከኤርትራ ጋር ጥጫ ውስጥ ገብቷል። ኢትዮጵያ በታሪኳ እንደ ዘንድሮ በዓለም አቀፉ ማህበረሰብም በጎረቤቶቿም ተንቃ አታውቅም። እነዚህን ከላይ የተመለከት ናቸውን የፖለቲካ ችግሮች ኢትዮጵያ ውስጥ ባለፉት ሰላሳ አመታት ስር ከሰደደው የብሄር ፖለቲካ አኳያ ስናያቸውና የፖለቲካ ፓርቲዎቻችን ሽባነት የምሁሩን ዝምታና የልሂቃኑን እርስ በርስ መባላት ስንመለከት የኢትዮጵያ ፖለቲካ ፈረንጆቹ ሮክቦተም የሚሉት የመጨረሻው ዝቅተኛ ቦታ ላይ ነው ያለው። ይህ ፖለቲካችን የገባበት ቅርቃር የኢትዮጵያን ማህበራዊና ኢኮኖሚ ኦሮሚያዊ ገጽታ በግልጽ ያሳያል። ትግራይ፣ አማራና ኦሮሚያ ማለት ከ70% በላይ የኢትዮጵያ ህዝብ የሚኖርባቸው በቆዳ ስፋትም የኢትዮጵያ ግማሽ ናቸው። ይህ ትልቅ የአገሪቱ ክፍል በአንድ በኩል የእርስ በርስ ጦርነት እየተካሄደበት፣ በሌላ በኩል ደግሞ የምርት ማምረትና ማከፋፈል ሂደት ተሰናክሎ የኢትዮጵያ ኢኮኖሚ ምን ሊመስል እንደሚችል መገመት ቀላል ይመስለኛል። እዚህ ላይ የአገር ውስጥና የውጭ አገር ኢንቨስተሮች የጀመሩትን ስራ እያቆሙ ካፒታላቸውን ይዘው ከአገር እየወጡ መሆናቸው ና ኢትዮጵያ የዓለም አቀፉን የገንዘብ ፖሊሲ አይኤምኤፍ ፖሊሲ ተግባራዊ ማድረግ ከጀመረች በኋላ የሀገራችን ኢኮኖሚ የገባበትን ቀውስ መርሳት የለብንም። ኢትዮጵያን የሚመሩ ሰዎች የኢትዮጵያን ፖለቲካ ልዝረት የማይረዱ ወይም ኢትዮጵያን እነሱ ወደ አሰኛቸው አቅጣጫ ብቻ መውሰድ የሚፈልጉ ጭፍን ሰዎች በመሆናቸው ፖለቲካችን በቀላሉ የማንወጣው ትልቅ ቀውስ ውስጥ ገብቷል። ፖለቲካችን ቀውስ ውስጥ መግባቱ ደግሞ የኢኮኖሚ ቀውስ ፈጥሯል። የኢኮኖሚ ቀውሱ በፍጥነት እያደገ የመሄድ ድህነትን፣ ስራ ወጣትነትን ስደትን፣ ከገጠር ከተማ ፍልሰትን፣ የዋጋ ንረትን፣ የኑሮ ውድነትን፣ ከፍተኛ የገቢ ልዩነትን ፈጥሯል። የፖለቲካና የኢኮኖሚ ቀውሱ አንድ ላይ ሆነው የሞራል መላሸቅን፣ በራስ አለመተማመንን፣ ዋልጌነትን፣ ግደለሽነትን፣ ስርዓት አልበኝነትን፣ ወንጀልን፣ ሙሰኝነትን፣ ሶሰኝነትን፣ ብሄርተኝነትን የመሳሰሉ ማህበራዊ ችግሮችን ፈጥረዋል። በአንድ ሀገር ውስጥ ፖለቲካው ጤነኛ ሳይሆን ማህበራዊ፣ ኢኮኖሚያዊና ስነ ምግባራዊ ጤንነት ሊኖር አይችልም። እነዚህ ሴቶች ሁሉ ጤነኛ ባልሆኑበት ሀገር ውስጥ ደግሞ ወታደራዊ ጤንነት ሊኖር አይችልም። በአጠቃላይ የአንድ ሀገር ፖለቲካ ቀውስ ውስጥ ሲገባ መገለጫዎቹ ብዙ ናቸው። ለምሳሌ ሰላምና መረጋጋት አይኖርም፣ መልካም አስተዳደር አይኖርም፣ የህግ የበላይነት አይኖርም። ዜጎችን እያፈኑ መዝረፍና መግደል ልማድ ይሆናል። ፍትህ ይደፈጠጣል፣ ሰብአዊ መብቶች ይረግጣሉ፣ ነጻነትና እኩልነት ይጠፋሉ። የኢኮኖሚ እንቅስቃሴዎች ይቀዘቅዛሉ፣ የግል ሀብትና ንብረት አደጋ ውስጥ ይገባል፣ የዜጎች በህይወት መኖር ዋስትና ያጣል። እነዚህ የተጠቀሱት ኩነቶች በዛሬዋ ኢትዮጵያ በግልጽ የሚታዩና አስቸኳይ የፖለቲካዊ መፍትሄ ካልተገኘላቸው የኢትዮጵያ የህልውና ስጋቶች ሆነ ይቀጥላሉ። እንዴት ነው ከዚህ ዛሬ ከምንገኝበት ጥልቅ የፖለቲካ አዘቅት ውስጥ ወጥተን ሁላችንም የኔ በምንላት ኢትዮጵያ ውስጥ በሰላም የምንኖረው? ዛሬ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ፊት ለፊት የተፋጠጡ ሶስት ኃይሎች አሉ። አንደኛው ኃይል የኢትዮጵያን የፖለቲካ ስልጣን ለሶስት አስርት አመታት የተቆጣጠረ ከፍተኛ ገንዘብ፣ ድርጅታዊና ወታደራዊ አቅም ያለው ትግራይ ውስጥ የሚገኝ ኃይል ነው። ሁለተኛው ላለፉት ሰባት አመታት በተለያዩ የኦሮሚያ አካባቢዎች ሰዎች የሚንቀሳቀሰው የኦነግ ሸኔ ሀይል ነው። ሶስተኛው ሀይል ጠቅላይ ሚኒስትር አብይ አህመድ አስገድዶ ጦርነት ውስጥ የከተተው የፋኖ እንቅስቃሴ ነው። የህወሀት ሙከራ ለጊዜው የከሸፈ ቢመስልም፣ እነዚህ ሶስት የተለያዩ ሀይሎች የጠቅላይ ሚኒስትር አብይ አህመድን መንግስት በየራሳቸው መንገድ ከስልጣን ለማስወገድ እየታገሉ ነው። እዚህ ላይ በእነዚህ ሶስት ሀይሎች ዙሪያ ያልተሰባሰብን ሌሎች ኢትዮጵያውያን ራሳችንና እነዚህ ሶስት ሀይሎች መጠየቅ ያለብን አንድ ትልቅ ጥያቄ አለ። እሱም የጠቅላይ ሚኒስትር አብይ አህመድን መንግስት በማስወገድ ብቻ ሁላችን የምንፈልጋት ኢትዮጵያን መፍጠር እንችላለን ወይ የሚል ጥያቄ ነው። ይህ ጥያቄ መልስ ማግኘት ያለበት መሰረታዊ ጥያቄ ነው። ምክንያቱም ባለፉት ሀምሳ አመታት ሶስት መንግስታትን ከስልጣን አስወግደን ዛሬ አራተኛው መንግስት ላይ ያለነው የናፈቀንን ሰላም፣ መረጋጋት፣ ፍትህ፣ ነጻነትና የሰብአዊ መብቶች መከበር ግን በፍጹም ማግኘት አልቻልንም። ይህ የሚያሳየን እኛ ኢትዮጵያውያን የጠቅላይ ሚኒስትር አብይ አህመድን መንግስት ከማስወገድ ባሻገር ማድረግ ያለብን ሌሎች ብዙ ነገሮች እንዳሉ ነው። እነዚህ መደረግ ያለባቸውን ነገሮች ማድረግ ያለብን ያለብን የጠቅላይ ሚኒስትር አብይን መንግስት ከስልጣን ካስወገድን በኋላ ሳይሆን ከማስወገዳችን በፊት ወይም ለማስወገድ በምናደርገው ሂደት ውስጥ መሆን አለበት። አንድ ኃይል ወይም ቡድን ያሻውን ያክል ቃል ቢገባና እኔ የቆምኩት ለህዝብ ጥቅም ብቻ ነው እያለ ምሎ ቢገዘትም አራት ኪሎን ብቻውን ከተቆጣጠረ በኋላ እንዴት ጸባዩ በፍጥነት ተቀይሮ የለየለት አምባ ገነን ሆኖ የህዝብና የአገር ጠላት ሊሆን እንደሚችል ከኛ ከኢትዮጵያውያን በላይ ምስክር የሚኖር አይመስለኝም። የዛሬ ሁለት አመት የጠቅላይ ሚኒስትር አብይ አህመድ መንግስት የክልል ልዩ ኃይሎች መፍረስ አለባቸው በሚል ሰበብ አማራ ክልል ጦር ለማዝመት ሲዘጋጅ መነሻዬ አማራ መድረሻዬ ኢትዮጵያ ነው የሚል በእስክንድር ነጋ የሚመራ ኃይል ተቋቋመ። ዛሬ አማራ ክልል፣ ሸዋ፣ ወሎ፣ ጎጃምና ና ጎንደር የየራሳቸው የፋኖ አደረጃጀት አላቸው። እነዚህ የፋኖ ኃይሎች በተዋጊ ሰራዊት ቁጥርና በመሳሪያ ጎልብተው ከማዕከላዊ መንግስት ጋር ከፍተኛ ትንቅንቅ ውስጥ መግባት የቻሉ ቢሆኑም እርስ በርሱም አንዱ ከሌላው ጋርም ለራሳቸውና በአጠቃላይ ለኢትዮጵያ ማደጋ ሊሆን የሚችል የቃላት ጦርነት ውስጥ መግባታቸው ብቻ ሳይሆን በመካከላቸው ከፍተኛ አለመግባባት፣ ፉክክርና አልፎ አልፎ መግደልና ማስገደል ድረስ የደረሰ አደገኛ ሁኔታ አለ። የፋኖ ኃይሎች በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ በጣም አጭር በሆነ ጊዜ ውስጥ ተደራጅተው የፌዴራሉን መከላከያ ሰራዊት ማርበድበድ ችለዋል። አሁን ላይ አራቱም የፋኖ አደረጃጀቶች ሚዲያ ላይ በቀረቡ ቁጥር ለሕዝብ ቃል የሚገቡት የጀመሩትን ሕዝባዊ ትግል በአሸናፊነት ማገባደዳቸው የማይቀር መሆኑንና ትግሉን በአጭር ጊዜ ጨርሰው አራት ኪሎ እንደሚገቡ ነው። የፋኖ ኃይሎች ያላቸው የውጊያ ችሎታና ወኔ የማይካድ ቢሆንም ኃይላቸውን አስተባብሮና ስትራቴጂክ አመራር የሚሰጥ የፖለቲካ ክንፍ ፈጥረው የአማራን ህዝብ የህልውና አደጋ ውስጥ የከተተውን የጠቅላይ ሚኒስትር አብይ አህመድ መንግስት ከሌሎች ኢትዮጵያውያን ጋር ሆኖ አንድ ላይ በጋራ እስካልተጋፍቱ ድረስ ማሸነፍ አለመቻላቸው ብቻ ሳይሆን ተሸንፈው የአማራን ህዝብ አሁን ካለበት መፈናቀል፣ ረሀብና ሞት የባሰ ሁኔታ ውስጥ ሊከቱት ይችላሉ። የአለማችንን የቅርብም የሩቅም የጦርነት ታሪክ ስንመለከት እጅግ በጣም የገዘፉ የአለማችን ሀያላን ከነሱ በጣም ባነሰ ኃይል ተሸንፈዋል። ለምሳሌ ሶቪየት ህብረት በ1980ዎቹ አሜሪካ ደግሞ በቅርቡ ሽንፈት ተከናንበው አፍጋኒስታንን ለቀው ወጥተዋል። ይህ የሚያሳየን ድል ሀይለኛ የመሆኑ ውጤት ብቻ አለመሆኑን ነው። ሀያ ሰባቱን የህወሓት የመከራ ዘመን እያየና የዛሬ ሰባት አመት ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብሎ የኢትዮጵያን በትረ ስልጣን ተቆጣጥሮ ዛሬ ኢትዮጵያንና ኢትዮጵያዊነትን የህልውና አደጋ ውስጥ የከተተውን የአብይ ድን መንግስት ያየ ኢትዮጵያዊ ዛሬ ትኩረቱ ትግራይ፣ ኦሮሚያና አማራ ክልል ላይ ነው። የዚህን መጣጥፍ አርእስት ያበጠው ይፈንዳ እንዳያልኩት ላለፉት ሁለት አመታት ትግሉን እንዳልጎዳ ብዬ ከፍተኛ ጥንቃቄ ያደረግኩለት የፋኖ እንቅስቃሴ ዛሬ ላይ ተስፋ ብቻ ሳይሆን በቀላሉ እውን ሊሆን የሚችል አደጋም ይዞ ብቅ ያለ ስለመሰለኝ ከወዲሁ የማስጠንቀቂያ ደውል ለመደወል ነው። ለእንደኔ አይነቱ እድሜው ሙሉ ኢትዮጵያ ኢትዮጵያ እያለ ለታገልና ከኢትዮጵያና ከኢትዮጵያዊነት ውጭ ሌላ ምንም አማራጭ ለሌለው ሰው ትግ ኤርትሬን አማራን፣ ኦሮሞን ና በአጠቃላይ የኢትዮጵያን ሕዝብ ክህሉና አደጋ ማዳን የሚያስችል ህዝባዊ እንቅስቃሴ ለመጀመር ያለው እድል አንድና አንድ ብቻ ነው። ትግራይ ውስጥ በህወሀት የሚመራው እንቅስቃሴ ወደ ኢትዮጵያዊነት ትግል ይወስደኛል የሚል ቅንጣ ታክል እምነት የለኝም። ኦሮሚያ ውስጥ የሚካሄደው ትግልም በኢትዮጵያ ና በኢትዮጵያዊነት ላይ የደቀናቸውን አንዳንድ አደጋዎች በአይኔ ስላየው የኦነግ ሸኔ ትግልም ወደ ኢትዮጵያዊነት ትግል ይወስደኛል የሚል ምንም አይነት እምነት የለኝም። እውነቱን ለመናገር ዛሬ ኢትዮጵያና ኢትዮጵያዊነት የተዳከሙት አንዳንድ ጠማማ ትግራይ ና የኦሮሞ ልሂቃን በጋራን በተናጠልም ለረጅም አመታት ባካሄዱት ትግል ነው። እርስ በርስ መባላቱንና ዛሬ በመካከላቸው የሚታየውን የሚዲያ ጦርነት አቁመው በአንድ የፖለቲካ ክንፍ ከተመሩና ና ለተቀረው ኢትዮጵያዊ ኑና አብረን ኢትዮጵያን ከአደጋድነን ተወያይተን፣ ተደራድረን፣ ተሸማግለን አገራችን ውስጥ የፍትህ የነጻነት ና የዲሞክራሲ መሰረት እናኑር የሚል አገራዊ ጥሪ ካቀረቡ በኔ እምነት ብቸኛው ወደ ኢትዮጵያዊነት ትግል መግቢያው መንገድ የፋኖ እንቅስቃሴ ነው ይህ የማ ሆን ከሆነና እርስ በርሳቸውም የአማራን ሕዝብ የህሉና አደጋ ውስጥ ከከተተ ኃይል ጋርም እየተዋጉ የሚዘልቁ ከሆነ ግን የፋኖ ኃይሎች አባቶቻቸው ከፍተኛ መስዋዕትነት ከፍለው ያቆማትን ሀገር እነሱ ማፍረስ የሚችሉበት ሁኔታ ሊፈጠር እንደሚችል በፍጹም መዘንጋት የለባቸውም። አንድ ሀገር ሊፈርስ የሚችለው ሀገር ለማፍረስ ቆርጠው በተነሱ ከሀዲ ኃይሎች ብቻ አይደለም። ሀገር እናድናለን የሚሉ ኃይሎችም ሀገር ለማዳድ የሚሄዱበት መንገድ የተበላሽና ወደ ትክክለኛ አድራሻው የማያደርስ ከሆነ እነሱም ሳይፈልጉ ሀገር ማፍረስ የሚችሉበትን ሁኔታ ሊፈጠር ይችላል። ዛሬ አማራ ተብሎ በሚጠራው ክልል ውስጥ የሚኖረው እና በሌሎችም የተለያዩ የኢትዮጵያ ክፍሎች የሚኖሩ አማራ በአማራነቱ ቢቆጠር አማራው ኢትዮጵያ ውስጥ ከየትኛውም የብሄር ስብስብ በተለየ መልኩ ከፍተኛ ቁጥር ያለው ማህበረሰብ ነው። አማራው አገር ቤትም በውጭ ሀገርም ከፍተኛ ቁጥር ብቻ ሳይሆን ብዙ የተማሩ ሀብትና ንብረት ያላቸውና በተለያዩ መንግስታዊና የግል ድርጅቶች ውስጥ የሚሰሩ ሰዎችን ያቀፈ ማህበረሰብ ነው። ሆኖም ይህ ከፍተኛ የህዝብ ቁጥር እውቀትና ሀብት አንድ ላይ ተጣምሮ ዛሬ የአማራ ህዝብ የገባበትን የህልውና አደጋ ለማስቆም በጋራ ሲሰራ አይታይም። የአማራ ልሂቃን ለአማራ የህልውና ትግል ከሚያደርጉት አስተዋጽኦ ይልቅ ድርጅት በመፈልፈልና እርስ በርስ በመላተም የሚያጠፉት ጊዜ ይበልጣል። አገር ቤትም በውጭ ሀገሮችም ለሚገኙ የአማራ ልሂቃን የሚከተለውን የአደራ ቃል ለማስተላለፍ ይፈልጋሉ። የአማራ የህልውና ትግል ወይም የፋኖ እንቅስቃሴ የፖለቲካ አመራር የሚሰጠው አካል ይፈልጋል። ባካቸው የፋኖ እንቅስቃሴ ማዕከላዊ የፖለቲካ አመራር እንዲኖረው የሚቻላችውን ሁሉ አድርጉ። ትግሉ የእናንተን ጫካ ገብቶ የፖለቲካ አመራር መስጠት የሚፈልግ ከሆነ ያለ መስዋዕትነት ድል የለምና ጫካ ግቡ። የሻቢያንና የህወትን ትግል ወደ ኋላ ዞር ብለን ስንመለከት በውጭ ሀገር ከፍተኛ ደሞዝ እየተከፈላቸው የሚሰሩ ምሁራኖቻቸው ጫካ ገብተው የትግል አስተዋጽኦ አድርገዋል። እናንተም ዋሽንግተን ዲሲ፣ ለንደን ና ቶሮንቶ ሆናችሁ አገር ቤት የሚካሄድ ትግል መምራት አይቻልም። ና ሄዳችሁ ትግሉን ምሩ። ትግሉ በአጭር ጊዜ የሚገባደደው የአማራና በአጠቃላይ የኢትዮጵያ ህልና አደጋ የሚቆመውና እኛም ከጎናችሁ ያለምንም ስጋት ም ቆሞ ይህንን ስታደርጉ ነው። ለአራቱ የፋኖ አደረጃጀቶችን መልእክት አለኝ። የፋኖ ኃይሎች ሆይ በአጭር ጊዜ ውስጥ የደረሳችሁበት ድርጅታዊ ጥንካሬና የውጊያ ብቃት በዓለም ዙሪያ የምንገኝ የኢትዮጵያውያን ብቻ ሳይሆን የዓለም አቀፉ ማህበረሰቡንም ትኩረት ስቧል። ይህ ትኩረት የአማራ ህዝብ ላይሉና የሚያደርገውን ትግል በተለያየ መልኩ ያግዛል እንጂ ትግሉን በአሸናፊነት ለመወጣት በቂ ሁኔታ አይደለም። ደፍረታችሁ የውጊያ ብቃታችሁና የአባቶቻችሁ ልጆች መሆናችሁ ብቻም ለድል ያበቃችሁ የአማራን ህዝብ የሉና አድጋ ለአንዴና ለመጨረሻ ጊዜ በቃል ማለትና ትግሉን በአሸናፊነት ለማጠናቀቅ ከላይ ከተጠቀሱት ሁኔታዎች በተጨማሪ የትግል አንድነት መፍጠር፣ ልዩነቶችን በፍጥነት ማጥበብና ከሁሉም በላይ ደግሞ ለትግሉ ስትራቴጂያዊ አመራር መስጠት የሚችል የፖለቲካ ክንፍ መፍጠር ያስፈልጋል። ስለዚህ ባካችሁ የፋኖ ኃይሎች እርስ በርስ የምታደርጉትን የሚዲያ ጦርነት፣ አካባቢያዊ ክፍፍል፣ የስልጣን ፉክክርና አልፎ አልፎም እርስ በርስ መጠፋፋት አቁማችሁ በአጭር ጊዜ ውስጥ የጋራ ግንባር ፍጥራችሁ የአማራ ህዝብ ትግል የሚፈልገው ኃይል ወይም ኢነርጂ እንድትሰጡት አድራ የጽና ነው በማለት የፖለቲካ ትንታኝ የሆኑት ኤፍሬም ማዴቦ መልእክታቸውን አስተላልፈዋል።